ጦሚያን ተዘግቼ ሞትሁኝ። አነጋ የሚያግዘውት ሰው የለም። ምን አልሽኝ? የሚያግዘውት ሰው የለም። እናቴ አገዘ ሞተ ነበር አለም ሞተ ነበር። እንግዲህ ጎረቤት ነው መር ሆነ እየሮጡ እየሮጡ እነዚህ ጎረቤቶች ውሃ የሚሰጠኝ

እንደመጣው ውሃ ስጭኝ ነው ያሉኝ። ያው እንደመጣው ውሃ ስጭኝ ነው ያሉኝ። ማርኩ ነው መሯሯጥ ሆነ ማርኩ ነው። ማን ፈቅዶና አለም፣ ምን ተለፈታን ነው ይሄ በመፈጠር ያሁን የፈቀደኝ አለም። አረ ወዲያ የኔ እናት፣ አንድ ወንድም ከኮሎራዶ እናቴ ይመርቁኝ ጸሎት ያደርጉልኝ ብሎ የኔ እናት 15 ሺህ ብር ልኮልዎታል። ውለሽ ግቢ አለም። አሜን እናት፣ አለም ውለሽ ግቢ አለም። አለም እናት አባት እንዳለው አሜን። የምቦይ ፍሬ አርጋቸው ከሹመቶ ሹመት ላይ ስቀላቸው። አለም አለም አንችም ውለሽ ግቢ፣ በየሄድሽበት ይቅናሽ። ፈጣሪ በጠራው ጊዜ ይረስልህ። አሜን። አለም አለም በዋልበት ይረስልህ። አለም አለም

አሁን ትንሽ ሰውነት ምልሽ ትብሏል። መጥቼ ካየዋችሁ በኋላ እንዴት ናቸው? መጥቼ ካየዋችሁ በኋላ ነዋ። ደህና ነን። ለምንድን ነው አባባን ንጹህ ልብስ የማይለብሱት?

እናቴም መቤት እንዳለች አቅፋ ገድፋ በላይም በታችም ወርቅ ምንጣፏን አድርጋ ትጠብቅልኝ፣ አሜን። ያቆይልኝ፣ አሜን። እድሜ ይስጥልኝ እናንተ። የእናንተንም እድሜ የእነሱንም እድሜ ረዥም ጎዳና ያድርግልኝ፣ አሜን። ያቆይልኝ እናት ዓለም ያቆይልኝ። እድሜ ላይ እድሜ ይቀጥልልኝ፣ ሀብት ላይ ሀብት ይቀጥልልኝ። ያቆይልኝ እናት ዓለም አሜን። አይ ሁለዚህ የመስጠቱ ገበያ ያውልልኝ አሚን። የደሀ መዳሪ ያድርግልኝ አሚን። ያቆጅልኝ አሚን። የተወለደ ይደግ የተገዛው ይርባ አሚን። ሁለዚህ ግብረ እንጠፋን ጥፋ ሁለዚህ በእግራቸው በእጃቸው በልቦናቸው ተሰርጠው ቸር ያስመክራቸው አሚን። ያገናኘን አሚን